ሳይቀን የጠየቅኩት በክፋት አትዩ ማለት እኔ ያለበት ነገር ምንም አልተሰማህም ማለት ነው። ምንም ስሜት አልሰጠህም። አሁን ዲ ቮይስ ላክሽልን፣ ፎቶ ላክሽልን፣ ገባሽ። እኛ የምንጠይቀች ጥያቄ ትክክለኛ ነው። ምንም አይነት ስለ ፍቅር ጥያቄ ፍቅረኛ መሆንሽን በምን እናረጋግጥ ነው እኛ? እሺ የዛተብጅ ዛቻ አለ እገልሻለሁ የሚል ዛቻ ቅድም እኮ ነገር የለም። ወንድሙ ነው የወንድሙ ቦይሳለሁ እሱ የፍቅር ምልክት ያለው ጥያቄ የትም የለም ማለት የፍቅር ምን አይነት ነው የምታወሩት? ስሬ ሲሆን ወሬ ነው። እንደ እህትና እንደ ወንድምነት ነው። አሁን ልደትን ተረድቻታለሁ። ለቱርክ ኤምባሲ ቲክታክ ላይ በጣም ብዙ የተራቡ ሆስፒታል ያሉ ኩላሊታቸው የታመሙ፣ አካላቸው የጎደለ፣ በረሃብ ያሉ ህጻናቶች አሉ። ለቱርክ ኤምባሲ ብራ እናዋጣ። መዋጩ ይሄ ነው። ያ ማለት መራዘም ካልተፈለገ በስተቀረ አይናችሁን አጨፍኑና ላሙኛቸው አይወሽ እኔ ዚ የላከችን መረጃው ላይ ይሄ ህዝብ ባየው ድንጋይ ካለው በድንጋይ ምን ካለው ገስት ካልገባው እያለ ነው ህዝቡ እንትን የሚለው። ስለዚህ ተበድረሽም ሆነ ተበዳድረሽ ወደ ቱርክ ኤምባሲ ሂጂ። ለቱርክ ደግሞ ብር እናዋጣ፣ ብርጅስቶን አሁን እኛ እኮ ሰውዬው ዝቶባታል። አሁን እኛ እኮ የቱርኩ ብቻ ሳይሆን አዲስ አበባ ፖሊስ ኮሚሽን ሄዳ ትክሰሰው። ቲክታክ ላይ ጀነራል አይቀሰሰው ቀዳዳ ብርጅስቶን አፏን ትዝጋ ብላለች። ለምንድን ነው አፍሽ፣ ለምንድን ነው የምዘጋው? መሲ አቤት ዱባይ እኮ መታ ማለት ነው አሰሪዋ ካላገባሁሽ ሲል ነው ኢትዮጵያ የገባችው ዱባይ መምጣት አትፈልግበን ብሩ ይሰብሰብላ ረበእናታችሁ እያስተዋላችሁ እንትን በሉ በእንደዚያ አይነት መንገድ አይደለም በዛ ምክንያት ጠፋሁኝ ኢትዮጵያ እኮ ታዲያ ካላገባሁሽ ሲል አይደለም እና እና ኢትዮጵያ ገባሁ በሱ ምክንያት ጠፋሁ ነው ያልኩት አይደል ከዚህ ውስጥ ግን አሁን ብሩ ይሰነትላት ሀምሳ ሺ አካውንት አንቺ አሁን እዚህ እንትን በይ እና ሀምሳ ሺ ላስገባላት እናት ዬ ታስገቢላታለች ፍራንኩን ከዚህ ውስጥ ግን ከገዝት ላይ ልደት ዬ ምንም ያልተመቸሽ ኮንፈርት ያልተሰጠሽ ማን ነው? አረኔ ለማንም ተመቸኝ ያልተመችበት የሆነ ሰው ይውረድ። ምት ካለ እናስወርድልሽ። አረኔ ማንንም አለ ምለው ነገር የለኝ። ስለዚህ ሆነ እያልኩ የምኖር ሰው በቃ አዲስ አበባ ፖሊስ ኮሚሽን ሂጂ እና ችግርሽን ይፍቶልሽ። ለሚያወሩት እናዋጣም፣ ሆኖ ቁጭ ብሎ መ መናገሩና ችግር እኔ በኋላ በቤቴ ማለት ነው። ፎይ፣ ጀነራሉን ፎቶ፣ ያንችን ፎቶ አድርጌ ቪዲዮ እሰራለሁ። አንድ ሁለተኛ ነገር ደግሞ ለቱርክ ብለን ብር አናዋጣም። ቱርክ ኤምባሲ ፓስፖርትሽ ገብቷል። ተዛ፣ ተዛ እኔ ትሞት ነፍሲ መርታያለች ማለት ነው። ተዛ እኔ ትሞት ነፍሲ መርታያለች። ድራማሽን ወደዛ እስካሁን ውሸት ሰማን ቁጭ ብለን ስትመታችሁ ይሄን አታውቅም ቢያንስ ማለት ነው። በዛሬዋ በድንግል ይዤሻለሁ፣ በእናትሽ እንደዛ አትበይ። በዛሬዋ በክዳን ፍረት ይዤሻለሁ። ድንግል ድንግል እናት ጥሪ እንዴ

እኔ ልደሽ እጅና እግር አለኝ እጅና እግር አለኝ፣ ለመሰብሰብ አይደለም እንትን እንትን እጅና እግር አለኝ፣ ሰርተሽ ቢል እንጂ ለመውጣት ምን ገድ። አንደኛ እዚህ ጋር እዚህ ሀገር መስራት ስለማልችል መውጣት መግባት ስለተሸገርኩ እንጂ አይደለም። አንድ ነገር ልጠይቅሽ ልደትዬ። ይሄን የሚያክል ደረቱ ያበጠ ይሄን የሚያክል ማድረግ ያለው ሰውዬ አንቺን የሦስት ልጆች እናት መልክሽን አይተሽዋ አይተንሻል ለራስሽ ዓለም በቃኝ ብለሽ ገዳም ልገቤ የደረሽ ሴትዮ ወዶሽ አንችን አብዶልሽ ኢትዮጵያ ግቢ አለሽ፣ ይሄን ልናምንሽ ነው የምትፈልጊው? ይሄ የላክሹ ሰውዬ አይደለም። አንችን ቀርቶ እንደው ኩልል ያለች እንደው ቂጧን ጣለች እንኳን የምታምር ሴት የሚነካ አይመስልም ይሄ ሰውዬ። እንደው ብነካ እንኳ የሚፈርስ መሰለ። ይሄን መሰለ ሸበላ የሶስት ልጆች እናት ቪዲዮሽን ስከፍቼ አይተንሻል። ዓለም በቃኝ ያልሽ ሴትዮ ወዶኝ አብዶልኝ ቤት አስቀምጦኝ ዘጠና ስድስት ሺ ብር ቤት ኬ ቆረጠስቲ እንመንሽ? እንዴ እንዴ! ይችል ስናዳምጣት እውነቷን ነው እንዴ? የኮሬሌንም ፎቶ ከፌስቡክ ላይ እያመጣሽ እኛ ላይ ሳክስ። ከነካችሁት ይገለናል። ለምን ሲፈልግ በአፍንጫሽ አይደፍንሽም? ምን አባሽ አገባኝ። እኔ እስካሁን ሳዳምጥሽ ሆነን መሰልሽ እንዴ? ትዕግስት፣ የምትሄዱበትን ጥግ እኮ እናዳምጣችሁ ብለን ነው እንደ ይህንን የመሰለ ሰውዬ አንቺን ላግባሽ ብሎ ለምኖሽ አሜሪካን ትተሽ ሳክስሽ እኮ እንደው ጥግ እኮ የለው የሳክስ ጥግ እንዴ ይህ ሰውዬ ወደ ወይ ነው ስትይ አታፍሬም እንዲ አንቺ እሺ ሮሚ እንደዛ ታልሽ እሺ እንግዲህ በውስጥ የጓደኛውን ቁጥር ልላክልሽ አው ላኪን የጓደኛውን ቁጥር በጣም ጥሩ ዊ ለት ግን ማመን አለብሽ። የጓደኛዋን ትላክልሻለሽ? የጓደኛዬን አይደለም፣ ጓደኛ እሱ የመጨረሻውን ጉዳይ ነው ዛሬ ስላለኝ ዋያ ቡ ቀላል እኮ ጀነራሉን ሙሉ ስሙን ትናገር እስኪ። አሁን ጀነራሉን ሙሉን ስም አግኝቻለሁ፣ ከናባቱ ትንግናገር ለሮሚ፣ ጻፍ ይላት እስቲ። ጀነራል አኖ ነው እዚሁ ትናገር፣ ችግር የለውም። ለኔ ምን ያለ አልናገርም። ማጭ ኦን ለማስገደል ነው እየፈለሽ ያለሽ አልገባሽም። ምን ልታስገድድ ነው ኦን ነገር ለሮሚ ግን ነግራት አለው ለአንቺ አልነግርሽም። አንቺ እያረሻለሽው ሚዲያ ላይ ለጥፋለው፣ ከዛ ይርፉኝ። ችግር የለብሽም። ለምን የእናትሽ ነው ስላልኩ እኔ ልማትታቸው በመበደል ምንድን ነው የሚገልሽ ስሴቢያንስ ማለት ነው። እግዚአብሔር መራያን እ ምን አለች ያቡ ቲክታክ ላይ እንዴት እንደሚገባ ቲክታክም ብዙ አላቅም አይደል፣ ሰባት ሺህ ምናምን ፎሎሬዝ። አንደኛ ሁለተኛ ነገር ምን አለች ሶሻል ሚዲያ ላይ እንዳትወጪ ብሎ አለኝ አለች። ሶሻል ሚዲያ ላይ ታዲያ ምን አስመጣት? ለምን ታዲያ ፎቶ ለእኛ ላክልኝ እና በጓደኞቹ ማለት ነው ልደትዬ፣ ሚዩት አድርጌና ልመልስልሽ። ለብርጅስቶን 370 ሺህ ብር ለኤጀንቱ ኤጀንቱን እኮ አናግረነዋል በስልክ ደውለን የቲኬት ብር አናግረናል። ብርጅስቶን፣ አሁን እናንተ ሙሉ ስሙን ትላክላት ለሮሚ ላኪለት፣ ሙሉ ስሙን ልደት። አሁን እያወራሽ ከሆነ ሚዩት አድርጌሻለሁ። ለሮሚ ላኪላት ብርጅስቶን። ቆይ ትንሽ ረጋ ብለን ያለውን ነገሮች። ይህች ልጅነት ባይኖራት እዚህ ሚዲያ ላይ አትመጣም። ላኪላት እናትዬ። ምንድነው እናንተ ልጅቷን አፋፏን የምትላት? የውጭ ልጅ ነገ ብትሞት እናንተ ናችሁ ትጠያል ማለት ነው። እንደ አንቺ አይነት ሴት ደግሞ ሌቦች ስለሆናችሁ ነው። ሳሚ ሴት ነሽ ትለኛ? አዎ ሴት ነኝ። ቀርሻታም እንዳታቀረሽ እዚህ እናቴ ከማዳም ቅመም ጋር ፎቶ፣ ቪዲዮ ኮል እያወራች ያለችበትን ጀነራል አወራት ብዬ እንዳምንልሽ ነው የምትፈልጊው? አይደለም ብርጅስቶን አጋጣሚ ማዳም ቅመም የገባችባት

ፎቶ ልካለች ይዛ ሪከርድ ልካለች ቪዲዮ ልካለች። ልጅቷ እኮ ሀቅ አላት። አሁን እኛ ያልተረዳናት ምን መሰላችሁ? እኔን አትፍሪ። አንድ ሰው ሚዲያ ላይ ሊሰርቅ ይችላል። ሁሉ ሰው ሌባ ነው እንዴ? ሪከርዱን ሲልክ እኮ አመንኩ። ማሪ ይቅርታ። እሺ ውዴ

ጄኔራሉን ስሙ ላኪለት ነው። ዚ ያንቺ ደግሞ ፍቅረኛ ስሙን ላኪልን ያልነው ጓደኛው ጋር ተደውል ነው። ተዛ በኋላ ዝም ብላ የድሮ ፍቅረኛሽ ስሙ ማን ነው? ለሮሚ ላኪላት። እዚህ ሚዲያ ላይ ትገደያለሽ። በኋላ ደግሞ ነገር ብትወኝ ለእኛ ነው ጠውሶ። ለሮሚ ላኪላት። ችግር የለውም እልክላታለሁ። ቅድሚያ ግን ጓደኛውን ደውላ ታውራው። ለምን? እሱም ጓደኛው ስራቸውም አንድ ስለሆነ ታውራው። እሱም ጄኔራል ነው ጓደኛው፣ ጓደኛው ኮሎኔል ነው። የሱስ ፎቶ አለሽ? የኮሎኔሉ ስሱንም ታውረው። እሷንትን ላይ ማግኘት ትችላል። ሴት ስታረገው ቴሌግራም ላይ ማግኘት ትችላለች። ያቡ አሁን ነው ለቀና። ቅድም ሪካርዱን አላክልኝ ገባ። ከሪካርዱ ውስጥ ልክልኝ እንትን አልኩ። ሶሪ። እሺ ልደትዬ አላው ብዙ ሰው ሊኖር ይችላል። አይ ልደትዬ በጣም ሐቅ አለሽ። ታደሰይሙት አልገባኝም ነበር ይሁዳ እንደዚህ አይነት ሰው ስላለ ነው። በጣም በጣም በተሰብያለሁ ነበርኩ ገባሽ? እንኳን ህይወታቸውን አሳልፎ የሚሰጥ በሰሰባ ላይ ጥሩ ህይወት ያላቸው ግን አቆራረጠኝ ገባሽ? አታልቀሽ፣ ልደት ነገሮች በእግዚአብሔር ይሆናል ይሳካ። በምንድን ነው እሱ አቆራረጠች? ቤተሰቦቹ ምንድን ነው በጣም ወፈረ ብለው ነው ወይስ ቅርጹን አይተው ነው? ምንድን ነውን? እሱ አይደለም እሮም እያስፈራራ ጓደኞቹ እያስፈራሩ ስለሆነ፣ በዛም ለነገሩ እኔ ራሱ ፎቶን ሳየው ፈርቻለሁ። ጥብድልን ነው እንዲህ በተለይ በማድረግ ሲነሳ አሁን ራሱ ካልጋ መውረድ ፈርቻ አሁን ገና ነው የወረድኩት። እንዲ ልደት የአንዴ እስኪ በቀደም ደውዬልሽ ነበራል ኢሟለሽ እንዴ። አለ ቆይ፣ ሀይል በልሽ በዋስታፕ አዎ በዋትስአፕ። ኖ ኖ በዛኛው ነው የምትይኝ። እኔ አሁን ቁጥሬ እላክልሽና በኢሞ ደውይልኝ እስኪ። ማሬ ከቲክታክ ውጭ ነው ሮሚ ይሄን ነገር ማውራት ያለብን። አዎ ይሄ ፕራይቬት ነው ያ ምንም መደንገጥ አያስፈልግሽም። ችግር የለው